የሩሲያ አየር ኃይል ኔቶን የሚያብረከረክ ወታደራዊ እንቅስቃሴ ማድረጉ ተሰምቷል። ዝነኞቹ ሱ35 ጀቶች እና ቲዩ 22 ስትራቴጂክ ቦምብጣይ አውሮፕላኖች በኔቶ አፍንጫ ስር ለሰዓታት ያሳዩት አስደናቂ እንቅስቃሴ ብዙ እየተወራለት ነው። ይህ እንዳለ ሆኖ የአሜሪካ ባለሥልጣናት ከዩክሬን አቻዎቻቸው ጋር የመከሩባቸው ጉዳዮች ወደ ሚዲያዎች ሾልከው ወጥተዋል። የትራምፕ ልዩ ልዑክ በገነቡት የጎልፍ መጫወቻ የተካሄደው ንግግር ላይ ምን ተወራ? የሚለውም ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር የሩሲያን አቋም ጥንቅቅ አድርገን ተረድተናል፣ ያለ ሩሲያ ይሁንታም እውነተኛ ሰላም አይመጣም ብለዋል። የዩክሬን መሬት ትስጥ አትስጥ ሙግትም ሰዓታት የፈጀ እንደነበር ተዘግቧል። ጉዳዩ ተወሳስቧል ያሉት ባለሥልጣናቱ ጦርነቱ በቅርቡም የመቆም ተስፋ ላይኖረው ይችላል ሲሉም ስጋታቸውን ገልጸዋል። በሌላ በኩል ግብፅ እስራኤልን ተጠግታ የገነባችው ወታደራዊ ካምፕ መነጋገሪያ ሆኗል። ይህ ከጋዛ አርባ ኪሎ ሜትር ርቀት ላይ የሚገኘው የጦር ካምፕ የአሜሪካንና የእስራኤልን ስም እንዲነሳም አድርጓል። እንዲሁም የፑቲን ወዳጅ የሆነችዋ ሀገር ረጅም ርቀት የሚጓዙ ገዳይ ድሮኖችን አምርታ ወደ ግዳጅ ልታሰማራ መሆኑም ታውቋል። የሀገሪቱ ወጣቶችም ድሮን የማብረር ልምምድ አድርገዋል። የድሮን ቴክኖሎጂው ከባድ ስጋት ፈጥሯል። ዳሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ዳሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ፣ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዝነኞቹ የሩሲያ የጦር አውሮፕላኖች እና ጀቶች ሰማይ ላይ የፈጠሩት ጥምረት ኔቶን እንዳስደነገጠ እየተዘገበ ይገኛል። ሱ 35 የጦር ጀት እና ቲዩ 22 ስትራቴጂክ ቦምብ ጣይ አውሮፕላን በጋራ ለሰዓታት ያደረጉት እንቅስቃሴ ብዙዎችን አስገርሟል። ዘመናዊ ሚሳይሎችን እና ቦምቦችን ተሸክመው ቢያንስ ለአምስት ሰዓታት ያህል የኔቶን የአየር ክልል ተጠግተው እንቅስቃሴ ያደረጉት እነዚህ የሰማይ ላይ ቀሳፊዎች የበርካቶችን ቀልብ ስበዋል። አስገራሚ ጥምረት ነው የተባለው ይህ ጥምረት ቲዩ 22 የተባለው ስትራቴጂክ ቦምብ ጣይ አውሮፕላን ከዚህ ቀደም በራሱ ይጓዝ የነበረውን ነገር በማስቀረት ሱ 35 ጠላፊና መቺ የጦር ጀት እንዲያጅበው ተደርጓል። ከቲዩ 22 የበለጠ ረጅም ርቀት መሸፈን የሚችለው በፍጥነቱም የሚታወቀው ሱ 35 የጦር ጀት ቲዩ 22ን እንዲያጅበው መደረጉ የሚሰጠው ወታደራዊ ጥቅም እንዲሁም የሚፈጥረው አንድምታ ቀላል እንዳልሆነ ሚሊታሪ ዋች መጋዚን ዘግቧል። ሩሲያ ከሱ 27 በኋላ እጅግ አዘምናና አሻሽላ ያመረተችው ሱ 35 የጦር ጀት እንኳን ተደራቢ አጋዥ ኖሮት በራሱ ግዘፍ ከነሳው ቲዩ 22 ስትራቴጂክ ቦምብ ጣይ አውሮፕላን ጋር መጣመሩ ጉድ እያስባለ ይገኛል። ሁለቱ የሰማይ ላይ ኮከቦች ለአምስት ሰዓታት ያህል ከበድ ያለ ወታደራዊ እንቅስቃሴ በጣምራ ማድረጋቸውም ተሰምቷል። ቲዩ 22 ስትራቴጂክ ቦምብ ጣይ አውሮፕላን ኬች 32 የተሰኘ ጸረ መርከብ ሚሳኤል ታጥቆ መንቀሳቀሱም ታውቋል። ክሩዝ ሚሳኤሎቹ እጅግ የዘመኑና ከዚህ ቀደም ይመረቱ ከነበሩት ከኤች 22 የበለጠ ረቀው እንደተመረቱም ዘገባው ጠቅሷል። ከኤች 32 ክሩዝ ሚሳኤሎቹ እስከ 1000 ኪሎ ሜትር ድረስ መወንጨፍ የሚችሉ ሲሆን በሰዓት በትንሹ 6000ና ከዚያ በላይ ኪሎ ሜትር መፍጠን ይችላሉ። ቲዩ 22 ስትራቴጂክ ቦምብ ጣይ አውሮፕላን ኤም ስሪ የተባለው ሞዴል ነው አሁን ወደ ግዳጅ ተሰማርቶ ኔቶን ያስደነገጠው። እስከ 200 ኪሎ ሜትር ድረስ መጓዝ የሚችለው ሱ-35 የጦር ጀት ቲዩ-22ን ለማጀብ ትክክለኛው የጦር ጀት እንደሆነ በበርካታ ወታደራዊ ሊቃውንት እየተነገረለት ይገኛል። ኤፍ-22 ና ኤፍ-35ን መሸፈን በሚችለው ኪሎ ሜትር የሚልቃቸው ሱ-35 ከሌሎች የጦር ቴክኖሎጂዎች ጋር ተዳምሮ ኔቶን እንዳስደመመ ተሰምቷል። ቲዩ-22 ና ሱ-35 ብቻቸውን አለመጣመራቸውም ታውቋል። ኢርቢስኢ የተባለው የራዳር ስርዓ ሰዓት አብሯቸው ነበር። እስከ 400 ኪሎ ሜትር ድረስ የተለያዩ የጦር ጀቶችን ማነፍነፍ የሚችለው ኤርቢሲኢ ከሌሎች ዘመናዊ የጦር ቴክኖሎጂዎች ጋር በመጣመር ከኔቶ ሊመጣ የሚችልን ጥቃት ሩሲያ በየትኛውም ሰዓት ማክሸፍ እንደምትችል አመላክቷል ነው የተባለው። ወደ ሩሲያ እና ዩክሬን ድርድር ጉዳይ ስንመለስ ወል ስትሪት ጆርናል የተለያዩ ነጥቦችን ጠቅሶ ድርድሩ ፈታኝ በሆነ ሁኔታ እየሄደ ነው ሲል ዘግቧል። ዩክሬንና አሜሪካ ያደረጉት ንግግርም በበርካታ ፈታኝ ጉዳዮች የተሞላ እንደነበር ጋዜጣው ዘግቧል። አሜሪካ ከዩክሬን ጋር የተነጋገረችባቸው ጉዳዮች ከመሬት እስከ ምርጫ እንደሚደርሱም ታውቋል። የምርጫው ጊዜ ማጠሩ ለዘለንስኪ መንግስት ፈታኝ እንደሆነበትም ተሰምቷል። የመሬት ወይም የግዛትን ጉዳይ በተመለከተም ሁለቱ ተወያዮች ብርቱ ሙግት ማድረጋቸውም ተሰምቷል። ከአሜሪካ በኩል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ እንዲሁም የትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ ሴት ልጅ የኢቫንካ ትራምፕ ባለቤት ዣሬድ ኩሽነር እንደነበሩበትም ተሰምቷል። አራት ሰዓታት ደግሞ ውይይቱ የፈጀው የጊዜ መጠን መሆኑ ታውቋል። ውይይቱ የተካሄደው ሼልቤ በተባለው የመዝናኛ ስፍራ ነው። ይህ የጎልፍ መጫወቻና የመዝናኛ ማዕከል በትራምፕ ልዩ ልዑክ በስቲቭ ዊትኮፍ የተገነባና የሚመራ ነው። የሚገኘውም ሃላንዳል የባህር ዳርቻ ፍሎሪዳ ነው። ለድርድሮች በራሳቸው አውሮፕላን እስከ መካከለኛው ምስራቅ የሚጓዙት ስቲቭ ዊትኮፍ አሁን ደግሞ በገዛ የንግድ ማዕከላቸው ወይም በገዛ ሜዳቸው ተጨማሪ ድርድር የሚያደርጉበት እድል ተፈጥሯል። የአሜሪካ ዲፕሎማቶች እንዲህ አይነቶቹን ቅንጦቶች አያገኙም። እና ነገሮችን በፍጥነት ለመቋጨት ትራምፕና ባለሥልጣኖቻቸው የሄዱበት መንገድ አሁንም መነጋገሪያነቱን ቀጥሏል። ከአሜሪካ የውጭ ጉዳይ ሚኒስቴር በጀት ሳይለቀቅላቸው በራሳቸው መንገድ አንዴ በአውሮፕላን እየሄዱ ሌላ ጊዜ በመዝናኛ ማዕከላቸው ተደራዳሪዎችን እየጠሩ የሚያናገሩት ስቲቭ ዊትኮፍ ልዩ የመደራደር ስልት እንዳላቸው ይነገርላቸዋል። ትራምፕም በተደጋጋሚ አድንቀዋቸዋል። ይሁንና ይህ ውይይት የተባለውን ያህል ውጤት እንዳመጣ ከወዲሁ እርግጠኛ ሆኖ መናገር አይቻልም። አጃንስ ፍራንስ ፕሬስ የጠቀሳቸው የዩክሬን ተደራዳሪዎችም ድርድሩ ቀላል እንዳልነበር አንስተዋል። ነገር ግን አሁንም መውጫ ቀዳዳዎችን በመፈለግ ለመፍትሄ እየሰሩ እንደሚገኙ ጠቅሰዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም አሁንም ስራው ይቀጥላል፣ ስራው ፈታኝና ውስብስብ ነው ብለዋል። በዩክሬን በኩል ሮስቴም ኦሜሮቭ ዋነኛው ተደራዳሪ እንደሆኑ ታውቋል። የዜሌንስኪ ቀኝ እጅ የነበሩት አንድሪ አርማክ ስልጣናቸውን መልቀቅ ተከትሎ ኦሜሮቭ ዋናውን የተደራዳሪነት ስፍራ እንደወሰዱት ተዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የሚደረግ ንግግርም የሚፈረም ስምምነትም ሕጋዊ አይደለም ማለታቸው ምናልባት ውይይቱ እንዲወሳሰብ ሊያደርግ ይችላል ተብሎም ተሰግቷል። ዜሌንስኪ በበኩላቸው የተሻሉ ነገሮች ከውይይቱ መምጣ ታቸውን ተናግረዋል። በይፋዊ የቴሌግራም ገጻቸው በዚሁ ጉዳይ ላይ ሌሎች የአሜሪካ መገናኛ ብዙሃንም ብዙ ነገሮችን እየዘገቡ ይገኛሉ። ሌላኛው በዚህ ጉዳይ ላይ ሀተታ የጻፈው አክሲዮስ እንደዘገበው አሜሪካና ዩክሬን ዋናውን ጊዜ ያጠፉት በመሬትና በግዛት ጉዳይ ላይ ነው ብለዋል። ጦርነቱ ሲቋጭ የሁለቱ ሀገራት ድንበር የትና የት ይሆናል የሚለው ጉዳይ ዋነኛው መነጋገሪያ እንደሆነም አክሲዮስ ዘግቧል። በዩክሬን በኩል ከኡሜሮቭ በተጨማሪ የዩክሬን የምድር ጦር አዛዥ እንዲሁም በጦሩ የመረጃ ምክትል ዳይሬክተር የሆኑት ቫዲም ስኪቢስኪ በውይይቱ ላይ መሳተፋቸው ተነግሯል። ይሁንና አብዛኞቹ በውይይቱ ላይ የተሳተፉት ሰዎች ከስብሰባው አዳራሽ ከወጡ በኋላ የዜሌንስኪ የቅርብ ሰው የሆኑት ኡሜሮቭ እና የትራምፕ ልዩ ልዑክ ስቲቭ ዊትኮፍ ለብቻቸው መነጋገራቸውም ተሰምቷል። ይህም የበለጠውን ጊዜ ሳይወስድ እንዳልቀረ ተሰምቷል። ከአራት ሰዓታቱ ድርድር በትንሹ ሶስት ሰዓት የሚሆነው በግዛትና በተያያዥ ጉዳዮች ላይ ያጠነጠነ እንደነበረም ተሰምቷል። ስቲቭ ዊትኮፍ በዋናነት ያስጨነቃቸው መልእክቱ አንድም ለዜሌንስኪ እንዲደርስ ከደረሰም በኋላ በቀጣይ ከፑቲን ጋር በሚኖራቸው ውይይት የትኞቹ ነጥቦች ላይ ዩክሬን ምን እንደወሰነች ወይም ሩሲያ ምን መወሰን እንዳለባት ለመስማት ጊዜው ስለማይበቃቸው ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የዩክሬን ሰላም እውነተኛ ሰላም ሆኖ ብቅ ይል ዘንድ ሩሲያ የአንበሳውን ድርሻ ትወስዳለች። ሩሲያ የመፍትሄው አካል ነች፣ ደግሞም የሩሲያን አቋም በሚገባ ሰምተናል፣ በሚገባም ተረድተናል ብለን እናምናለን ብለዋል። ወደ ሞስኮ በማቅናት ከፑቲን ጋር የሚነጋገሩት ስቲቭ ዊትኮፍ ማርኮ ሩቢዮ እንዳሉት ሩሲያ የመፍትሄው አካል መሆኗን ለማረጋገጥ ነው። በሌላ በኩል ግብፅ ለእስራኤል ቅርብ በሆነ ስፍራ ላይ የገነባችው ወታደራዊ ካምፕ መነጋገሪያ ሆኗል። በሲናይ በረሃ የተገነባው ይህ የማዘዣ ጣቢያ ጋዛን ይመለከታል ነው የተባለው። ግንባታውን አሜሪካም እንደምታውቀውና የትኛው ስፍራ ላይ የማስተባበሪያ ጣቢያ ቢገነባ በሚል ዋሽንግተንና ካይሮ ሳይመክሩ እንዳልቀረ ኒው አረብ ዘግቧል። አስር ሺና ከዛ በላይ የሚሆኑ የፍልስጤን ፖሊሶችን ለማሰልጠን ግብፅና ዮርዳኖስ የተነጋገሩ ሲሆን በቀጣይ የጋዛን ሰላም ማን ያስከብራል በሚለው ጉዳይ ላይ የመጨረሻ ውሳኔ ባይወሰንም ቢያንስ ሃገራት የሚያዋጧቸው ወታደሮች በዚህ በተገነባው ማዕከል ውስጥ ሊሰፍሩ እንደሚችሉም እየተነገረ ይገኛል። አልአሪሽ በተባለውና በሲናይ በሚገኘው በዚህ ወታደራዊ ካምፕ የተለያዩ ሃገራት ወታደሮቻቸውን እንደሚልኩ ይጠበቃል። ይሁንና ሁለተኛው ምዕራፍ ነው የተባለው የተኩሳቆም ስምምነት ወይም የሰላም ስምምነት ጉዳይ እንደሚጠበቀው በመልካም ሁኔታ አልሄደም። ምንም እንኳን በጋዛ የተኩሳቆም ስምምነት ቢታወጅም አሁንም ድረስ እስራኤል ጥቃት ትፈጽማለች። እስራኤል እንደምታስበው ሐማስ ትጥቅ አልፈታም። በጋዛ የሚገባው የጦር ኃይልም አልተወሰነም። ይህ የጦር ኃይል ሐማስን ትጥቅ እንዲያስፈታ የዋሽንግተንና የቴላቪቭ ፍላጎት ቢሆንም ፓኪስታንን ጨምሮ የተለያዩ ሀገራት እኛ ሐማስን ትጥቅ የማስፈታት ፍላጎት የለንም፣ የእኛ ሥራ አይደለም በማለት ተስፋቸውን አመናምነዋል። እንዲህም ሆኖ ታዲያ የሆነ ርቀት መሄድ አለብን ብለው ያሰቡት ካይሮና ዋሽንግተን ወታደራዊ ካምፑ ይገንባ፣ የማስተባበሪያ ጽሕፈት ቤቱም በዚያው ይቋቋም የሚለው ጉዳይ ላይ መስማማታቸው ታውቋል። እስራኤል በዚህ ጉዳይ ደስተኛ እንደማትሆን ቢጠበቅም ምናልባት አሜሪካ የማሳመን ሥራውን ልትሰራ እንደምትችል ይጠበቃል። በመጨረሻም ህንድ ረጅም ርቀት መጓዝ የሚችሉትን ድሮኖች ለማምረት ከተለያዩ ኩባንያዎች ጋር ንግግሯን ጨርሳለች። ህንድ ከሰባት መቶ ኪሎ ሜትር በላይ መጓዝ የሚችሉ ልዩ ድሮኖች እንዲሰሩላት ከግል ኩባንያዎች ጋር ተነጋግራ ጨርሳለች ይላል የኢኮኖሚክ ታይምስ ዘገባ። በሀገር ቤት የሚመረቱ ሞተሮች ከሌሎች ቴክኖሎጂዎች ጋር ተጣምረው አደገኛ ድሮን ለመስራት እንቅስቃሴ ላይ እንደምትገኝም ዘገባው ጠቁሟል። የሀገሪቱ ብሔራዊ ኤሮስፔስ ላብራቶሪ ይህንን ስምምነት እንደፈረመም ታውቋል። ሰላሳ የፈረስ ጉልበት የሚመዘን ሞተር ያላቸውን የተለያዩ የድሮን ሞተሮች ያመረተችው ህንድ በቀጣይ ይህንን አቅም ከፍ በማድረግ እስከ ሃምሳና እስከ ዘጠና የፈረስ ጉልበት እንዲኖራቸው እንደምታደርግም ተሰምቷል። ዘጠኝ ሰዓት ድረስ ሰማይ ላይ እየበረሩ መቆየት የሚችሉት እነዚህ ድሮኖች ህንድ ከቅርብ ጊዜ ወዲህ የበለጠ ለማምረት ያላትን ፍላጎት አመላካች ሆነዋል እየተባለ ይገኛል። የፑቲን ወዳጅ የሆኑት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ የተመረተ የሚለው የመንግስታቸው ፖሊሲ ድሮኖችን ጨምሮ የተለያዩ የጦር መሳሪያዎች የበለጠ በህንድ እንዲመረት እያደረገ እንደሚገኝ ተሰምቷል። ራሳቸው ጠቅላይ ሚኒስትር ሞዲ በተገኙበት ልዩ የድሮን ውድድር ተደርጎ ተማሪዎች ድሮን የማብረር ክህሎታቸው እንዲዳብር እየተደረገ እንደሚገኝም ታውቋል። ይህ ደግሞ በቀጣይ ለመከላከያ ኢንዱስትሪው ከፍተኛ አስተዋጽኦ እንደሚያበረክት ኒው ዴሊ እያመነችበት ትገኛለች። ከሩሲያ አብዛኛውን መሳሪያዋን እየገዛች የምትገኘው ህንድ የኤስ አራት መቶ የአየር መከላከያ ስርዓትን ጨምሮ የተለያዩ ወሳኝ የጦር መሳሪያዎችን ታጥቃለች። በቀጣይ ግን በውጭ ሀገራት ላይ ያላትን የጦር መሳሪያ ግዢ ጥገኝነት ዝቅ ለማድረግ እየሰራች እንደምትገኝም ይነገራል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርከን ሰብስክራይብ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።